ያርቀውሳለ በነገራችን ላይ ብርቄ የደውላ ነበር። ብርቄ ጅብ ደንግጦ ፊት እኮ እኔና ብርቄ ስንሄድ መንገድ ላይ ቋቋቋ ስንል ማርቆስ ይሉኛል። አቤስ ምን ትላለች እኮ እኔ በጣም ከመወዳቸው ኮሜዲያኖች መካከል ብርቄን ነው። ክስት ያለች ነች። አይተሻት እንደሆነ እኮ የብር ጫት ነው የምታክለው። በጣም ስ ነገር አንድ ቀን እኔ በብርቄን ይዤ ለምን በአሳዶ ውስጥ ብ ክፍል ሀገር ብርቄን ይዤ ሴት ብርቄን እሺ። ጠቅላላ ተጓዦች ጥሩ ነው ጉዟችሁ የአማር የሰመረ እንዲሆን በጣም እንመኛለን። እኛም ግን ዱላ ወደ ውስጥ አይገባም። ዱላ ከኋላ ዛ ምንድ እናቱ ማርቆስን በጣም ከመፍራቷ የተነሳ እንደውም ስታጠባው ሰክራ ነበረ። ማርቆስ በጣም ቆንጆ ነው የምለለ ሰው ታወራለህ? አለች ብርቄ እና አንተ እኮ ምን አንተ እኮ ፊት እኮ በጣም ነው የሚያስፈራው። በፈረስ የሰባት ቀን መንገድ ነው። አይተሻታል የብርቄን ጸጉር አይተሽ? እሱ እኮ ጸጉር ቤት ሲስተካከል ምን እውቀቱም እውቀት ነው። ሶስት ከሰባ ነው የሚከፍለው። የሩብ ጸጉር ነው የሚከፍለው። አንድ ቀን ወይ ፍሪዝ አድርጊው ወይንም ደግሞ ጠቅላይ እንጫወት እና ልብላሻል ተመተከኝ የሌላት አንድ እዚህ ደርሻዬ ጋር ሄጄ ደርሻዬ ጋር መጥቼ እዚህ ዳና ኮኔክሽን ቀጠቀጥኩ። እስኪ በቃ ቀጠቀጥኩ፣ በቃ ያልተናገርኩ ነገር የለም። ችግር የለም አንቺ፣ የአንቺ እኮ መሬት ጠብ ስለማይል ችግር የለም። እኔ ብርቄ እድሜዋ የትየለሌ ነው። ኢትዮጵያ ውስጥ ሉሲን ዥዋዥዌ ካጫወቱት መካከል ብርቄ ነች። እንደው ትምህርት ቤት ሙሲን ይዟ ሲሄድ ወድቃበት ስቅሰቅ ብላ አንድ ሳምንት ሙሉ አልቀሳቀም ብርቄ። እድሜ በጣም እጅግ በጣም ብዙ ነው። ብርቄ አሁን እንደው ስታዩ ትንሽ ይመስላል እንጂ ሰባ ምናምንም አገሽቷል። ይገርማል በጣም ብርቄ እድሜ ደግ አለማችን ላይ ከበረከቱ ሰዎች መካከል አንዱ ነው። አለም ላይ አሁን እኮ ቅርስ ልናስመዘግበው ነው። ከጠፉት ዋርካ መካከል አንደኛው ብርቄ ዋርካ ዝግባ ጠረሮ የሚባሉ እንጨቶች አሁን በጣም የጠፉ ነው አገራችን፣ እና ከእነሱ መካከል አንዷ እኮ ብርቄ ነች። ቴክስት የሚያደርገውን ሜሴጅ እናያለን። ወደ ኋላ ማለት ነው ቴክስት አትችልም። እሷ ትችላለች ትጽፍልኛ ሚስ ኮል ነው ምትችለ ውስ ብርቄ ለእኔ ለራሱ እንኳን አደረሰ ለማለት ሚስድ ኮል ነው የምታደርግልኝ። ከዛ ይገባኛል። እንኳን ለብርሃነ መስቀሉ በሰላም አደረሰ ማለት ጽፋ አታውቅም። እሷ እንዴት ትጽፋለች? እሷ እኮ እኛ በፕላዝማ ነው የተማርነው፣ ወድሚያችን እንግዲ እሷ እኮ በብራና የተማረች ነው። ታዲያ ርቀታችን እንደውም አንድ ወቅት ላይ አለ ማርቂ፣ የህብረተሰብ ጤና ወይም ደግሞ የአየር ጤናን የሚያስተምር ትምህርት ምንድን ነበር የሚባለው? ምንድነው የአየር ጤናን የሚያስተምር? ሰልክት ነው። የአየር ጤናን ከሆነ ለማንኛውም፣ ደን ለህይወታችን በጣም ያስፈልጋል፣ እጽዋቶች ያስፈልጉናል እየተባለ እየተወራ እንደ አጋጣሚ ግጥም አለኝ ብሎ እጁን አወጣ አለ። ማርቂና እሺ ምናምን ሲባል አሉ፣ ለተፈጠረው አየር መዛባት በጣም ጥሩ ነው ዛፎች መትከላት። እችን በቅርቡ ወልቂጤ ወልቂጤ ዛፍን ተክለ እጀ ገጥመ። ይሄ እኮ ግጥም አይባልም፣ ይሄ ግጥም ነው እንዴት? ይሄን ከምገጥም ኔ በርና መስኮትን ብገጥም ይሻላል። ከዛ በስተመጨረሻ መምህሩ በጣም ተናዱ አለ ናውጣ ወላጅ አምጣ ምናምን ነገር አለው። ትንሽ ቆይቶ ተመልሶ መጥተዋል ቲቸር አለ እስኪ አስገባቸው ሲባል ቆመዋል አለ እንጂ መምህሩ ወጥቶ ሲያይ አለ፣ ለካ ወላጅ አምጣ ተብሎ ወራጅ ይዞን የመጣው አለ

እንሱት ትመስለኛል ተብላ አንዴ ብርቄ ተኝታ አልጋ ላይ ምንም ማስነሳት አቃተንና፣ በግፊም አትነሳም በቻክ ቢላ ነው ያነሳ በቻት ሚላ እንደዚህ ተሰቅስቃ ጓደኛ ስለሆነ በጣም ስለምወዳት እናመሰግናለን። በጣም ወዳጆቻችን ማርቆስ ልዩ ድርሽዬ። ግን እዚህ አሁን የማይዋ አስተያየት ላይ ድርሽዬ በጣም ድምጿ ያምራል፣ እንደ እስቲ ብትዘፍንልን ከማጀብ ውጭ ጊዜ ደግሞ ምናልባት እኮ አሁን ይኸውልሽ ዘፈን የማያወጣ የለም መቼም፣ እውነት ነው አንቺም እኮ ብታወጭ እኮ ምናልባት ፌመስ ትሆኝና ሊሞዚን ትገዥና መንገድ ላይ እጅሽን ታውጭና ሀይ ማነህ ባክል ማርቆስ ማነ አደለ ረቆስን ሌላ ቀን ተጫረሽልኛል። እስቲ ሞክሪ፣ እኔ ግጥም ልስጥሻ አንቺ ሞክሪ። ወይኔ እስቲ ከሞ እስቲ ራብሻርሻል ከም ማርና ድርሽዬ ስቱዲዮ ካሉ ሁሉ በዚህ ድምፅሽ፣ እንደው ድርሽዬ በዚህ ድምፅሽ ሌላ ነገር ብትሞክር ጥሩም

አለው እያቅለበለ በእናግላይ ራስ አጥቶ ከቁራኤል ሰፈር ዋው አዳፋኝ አክስቴ ቤት በታች አቃቂ ላይ ደፋኝ። ወይዬ ዳር ላይ ተቀመጠ ወጣቱን ያሙታል። በስብሰባ ላይ ወጣቱን ያሙታል። ዳር ላይ ተቀምጠው ወጣቱን ያሙታል። አላወቁም እንጂ ሸቦብሶበታል። አቤት እኛን፣ እኔን ጨምሮ። አቤት ውሸታቸው። ዳር ላይ ተቀምጦ ይጀነጅናታል፣ ይጀነጅናቻል፣ በጣም ይወሻታል። አዲሱ ስቴዲየም እራሱ የኔ ነው ይላል። ኧረ በዚህ አዲስ አበት እኔ የምመክራችሁ እናንተ አገር ልጆች እዚህ ቁጭ አላችሁ የምታዳምጡ እንደምን ናችሁ? በደህና ስብ ታምኖ የሚታመን አንድ ወዳጅ ስጣችሁ። ወይኔ መቶ ብር ወይ ቢኖርሽ ድርሽዬ ይግንባሬ ላይ መቶ አንቺ ግን አንቺ ግን ክፋት እጅሽ ከአንጋሮ ኪስሽ አትገዝም። ወይኔ ድርሽ ይህን ሁሉ ዘፍኛ ምን ሆነች ነው ግን ኤጅ ፍሬንች የአውሮፕላን ይላል። እኔ እኮ ድርሽዬ ማሲንቆ ስመታ መታውን የምባለው አንዴ ከጀመርኩ ማሲንቆ በጣም ጎበዝ ነኝ

ፕሮግራማችን አለና ለን ወዳጆቻችን። ድርሽዬ አንዱኛ ሰፈር ማለት ነው። ላገባ ነው። ሙዚቃ ሰማ አዲስ ወጣ ሰ ላገባ ነው። እኔስ ላገባ ነው አንተ ነው ሲሉ እናትየዋ ለቤት ከፋት ነው አንተ በጊዜ የማይገባ ልጅ እንዴት ያገባል ሰላገባ ነው እኔ ስላገባ ነው ሲል ደግሞ ወጪውን ትችለዋለ እ ማግባቱን አንድ ቀን ብርቄ እንደዚህ ብርቄ ሰርግ ቤት እንግዲህ ብፌ በማሳት ትታወቃለች ሰፌ እኮ ብፌውን ብርቄ ትግርኛ ነው የምታደርገው። አ አትደርበም፣ ተሽከረምቀረዋለች። እና ብርቄ ሰይ ላገባ ነው ላገባ ነው ሚዜ ይሆናል። ሰይ ላገባ ነው ለድርሻዬ፣ ሰባት ጊዜ ነው እንደምታገቢዎች እንጋብዛችኋ፣ አላመሰግናለ ጊዜ ወዳጆች ከኛ ጋር ስለነበራችሁ አሪፍ ጊዜ። ቤቲ ቴክኒኩን ስታቀላጥፎ ነበር። እና ም ደዚ ዳና የዳና ልጅ ነበር ኮሜዲያን ማርቂ የመረቁ ከኛ ጋር ነበር። እንወዳችኋለን እና ከብራችኋለን።